ከነዚህ ሰዎች ራስህን ጠብቅ። ከሰነፎች ራስህን አርቅ፣ ስንፍና ተላላፊ ነውና። ለሁሉም ሰው እሻትበል። ደስ እንዲላቸው ብለህ ሁሉንም እሻትበል። መጀመሪያ ከራስ ጋር ተስማማ፣ ከዛም እሽበል። ከዛም ያመንክበትን ነገር ታደርጋለህ። ብዙ ሰዎች ላይወዱ ይችላሉ፣ በተለይ ደግሞ መንገዳቸው ተመሳሳይ ከሆነ ተፎካካሪያቸው ከሆንክም እንደዛው ሁሌም ደስ አይላቸውም። ስለዚህ ተጠንቀቅ። በስሜት አትወስኑ። ብዙ ጊዜ በስሜት የሚወሰኑ ውሳኔዎች ስህተት ናቸው። ህይወታችሁን በስሜታችሁ ሳይሆን በአእምሯችሁ ምሮ በህይወታችን ያደረግናቸው መጥፎ ውሳኔዎች ብንመረምራቸው ብዙዎቹ በስሜት የወሰናችሁ ናቸው። ጊዜ በየቀኑ ይበራል፣ የምርም ነው የሚበራው። ሁሌም ግን አመስጋኝ መሆን አለብህ፣ ምክንያቱም እየከፋ ነውና የሚሄደው። ነገ እንደሌለ በማሰብ ዛሬን ኑር። የምትወደውን ነገር አድርግ፣ ፈጽሞ አትጽጸት ማንም ሰው ፍጹም አይደለም። ብዙ ሰው ይሳሳታል። ሁሌም ቢሆን ሰው ፍጹም ሆኖ አያውቅም። አንተ ብቻ ሁሌም ጥሩ ነገር አስብ፣ አዎንታዊ ይሁን። ሀሴት በራሱ ጊዜ ወደ አንተ ይመጣል። ብዙ ጊዜ ሰዎች እንወድሃለን ስላሉ ብቻ ይወዱሃል ማለት አይደለም። አንተ ትኩረትህን ብታረግ ከልባቸው እንዳልሆነ ማወቅ ትችላለህ። ሊጠቀሙብህ ብቻ ነው የሚፈልጉ። በራስህ ብቻ ተማመን። ተስፋ ማድረግ መልካም ቢሆንም ተስፋ ማድረግህን ግን በልኩ አድርገው። በራስህም ሆነ በሌሎች ላይ የበዛ ተስፋ ማድረግ በህይወት ውስጥ ለሚከሰት የማይነቀል እርካታ ማጣት መንስኤ ነውና፣ መጀመሪያ በራስ ላይ አተኩር። ምክንያቱም ሰዎች በአንተ ህይወት ውስጥ ቋሚ አይደሉም፣ መንገደኞች ናቸው። ሁሌም ይሄዳሉ፣ ይመጣሉ። ሁሌም ቢሆን ራስህን በደንብ ተቆጣጠር። አእምሮህን ማሳልፍ አትስጥ። ራስን መቆጣጠር ካልቻልክ ሌሎች ይቆጣጠሯዋል። ሁሌም ቢሆን አስተውል። አንዳንዴ ልብህን የሰበሩት ነገሮች ራይህን በመጠገን ይጠናቀቃሉ። ብቸኝነት ራስን ለማሳደግ ስትጀምር የሚከፈልህ ክፍያ ነው። ትልቅ ዋጋ አለው። ዋጋ የከፈልክበት ነገር መልሶ ይከፍላል። እስካሁን እስኪወደው አላስብ አላልፋቸውም ያልካቸውን ነገሮች እና ጊዜያት አልፋሃልና በራስህ ኩራ። ስለዚህ ነገም ታልፋለህ። ደግነትንና ሰዎች እንዲጠቀሙህ ማድረግን ሁለቱን ለያያቸው። ደግነት ሌላ ጉዳይ ነው። ሰዎች ደግሞ እንዲጠቀሙብህ ማድረግ ፈጽሞ ራስን አሳልፎ መስጠት ነው። አንዳንድ ጓደኞችህ ብቸኝነት እንዲሰማ ሊያደርጉ ይችላሉ። ስለዚህ ከነሱ ራቅ። ከአንዳንድ ጓደኛ ብቸኝነት የተሻለ ነው። እያለፈው ታሪክ አልፏል። ስለዚህ ስምምነት መፍጠር ግድ ይላል። ምክንያቱም ከአሁኑ ሕይወትህ ጋር ሊጋጭብ ይችላል። እውነታው ሁሉም ነገር አንተን መጉዳቱ አይቀርም። ነገር ግን ቁም ነገሩ የምትጎዳለትን ዋጋ ያለው ነገር ማግኘት ላይ ነው። የራስህን ዓለም ቅርጻስ ይዘው፣ ካለበለዚያ ግን ሌላ ሰው ቅርጻስ ይዝብሃል። ምክንያቱም አሳልፈ ሰጥኸዋልና። ትኩረትንህን ስራ ላይ አድርግ። ያለ ስራ ስኬትን ለማግኘት መጣር የለብህም። ያልዘራኸውን ከየት ታመጣዋለህ? እያንዳንዱን ጊዜ እንደ ቀላላትው፣ ለጊዜ ዋጋ መስጠት አለብህ። ለጊዜ ዋጋ ካልሰጠህ ማን ላንተ ዋጋ ይሰጠሃል? ምናልባት ዛሬ የሚሰማ ህመም ይኖራል። ነገ ግን ይህ ህመም የሚሰማ በጥንካሬ መልክ ተቀይሮ ሊሆን ይችላል። ለሰዎች ይቅርታ አድርግ። ምናልባት ላልትረሳው ትችላለህ። ይቅርታ ለሌላው ሰው አይደለም ለራስ አይምሮ ረፍት ነው። ለሁሉም ነገር አትቸኮል። በተረጋጋ መጠን በጥራት ታስባለህ። በእያንዳንዱ በተጎዳቸው ነገሮች ውስጥ መርሳት የሌለብህ ያ ጉዳት ያስተማረህን ነገር ነው። ሁሌም ቢሆን ክፉ ነገሮችን ተቆጣጠራቸው። ይህ የተሻለ ለመሆን ያግዝሃል። ብቻ አንተ መሞከረህን ቀጥል። ምንም ነገር የሚያቅትህ ነገር አይኖርም። የምትከተለው ከሆነ ጊዜ ቀስ እያለ ያልፋል እየተከተልከው እንዳለ ስለሚገነዘብ፣ ፈጽሞ ሁሌም ትክክል እንደሆንክ አታስብ። ካለዚያ ከህይወት ምንም ሳትማር ታረጃለህ። ሰዎች የግድ አንተን መውደድ የለባቸውም። ስለዚያ ትጨነቅ። ዋናው አንተ ራስህን መሆንህ ነው። በህይወት ውስጥ በመጀመሪያ ትጎዳለህ፣ ከዛ ግን ጠንካራ ያደርግሃል። አብዛኛው ግቦች ግላዊ ናቸው። ስለዚህ አንዳንድ መንገዶችን ብቻ መጓዝ ልመድ። ህይወት አጭር ነው። ኑረው። ፍቅር ብርቅ ነው፣ አፈፍ አድርገው። ንዴት መጥፎ ነው፣ አስወግደው። ፍርሃት አስጸያፊ ነው፣ ተጋፈጠው። ትዝታ ጣፋጭ ነው፣ ተንከባክበው። አንድን ነገር የሙጥኝ አትበሉ። አንድን ነገር የሙጥኝ ማለት ሁሌም ጭንቀታችሁን እንዲጨምር ያደርግባቸዋል። አንተ ራስህ ሌላን ሰው መሆን አትችልም። ሌላን ሰው መሆን ለመሞከር ብለ ራስን በማይፈታ የህይወት ቋጠሮ ውስጥ አትሰር። ከህይወት መማር የምትፈልግ ከሆነ፣ በየቀኑ ህይወት አዳዲስ ትምህርቶችን ታስተምራለች። በህይወት ውስጥ ስትሰቃይ ንቁ ሁን፣ ህይወት ትምህርት ልታስተምርህ የሞከረች ነውና። በህይወት ውስጥ ያሉ ትምህርቶች እስክትማራቸው ድረስ ይደጋገማሉ። በህይወት ውስጥ ብቸኛው ስህተት ሳትማረው የቀረኸው ትምህርት ነው። ትልቁ የህይወት ተሞክሮ ህይወት በሰኬንዶች ውስጥ መለዋወጥ እንደምችል ማወቂ ነው። ለዚህ ነው ሁል ጊዜ የተቻለህን ህይወት መኖርና የምችለውን ለሌሎች ማድረግ አስፈላጊ ነው የምለህ። ሁሌም መርሳት የለብን፣ በምናገኘው ነገር መተዳደር እንችላለን፣ በሰጠነው ነገር ደግሞ ህይወትን እንፈጥራለን። ለልጆቻችን መስጠት ያለብን ትልቁ ትምህርት እውነት ነው። አንዳንድ በሮችን ዝጋ፣ የትም ስለማያደርሱ። መልካም ፍርድ ከተሞክሮ ይመጣል። ልምድ ደግሞ ከመጥፎ ፍርድ ይመጣል። በልብ ውስጥ ባለው ህልም ተመራጂ ባይምሮ ውስጥ ባሉ ፍርሃቶች አትገፋ። በረጅም ጊዜ ቆይታና ሂደት ህይወታችንን እንቀርጻለን ራሳችንንም ቅርጽ እናስይዛለን። እኛ እስክንሞት ድረስ ሂደቱ አያበቃም። የምናደርጋቸው ምርጫዎችም የራሳችን ኃላፊነቶች ናቸው። እያንዳንዱ የሰራችሁት ስህተት ሌላ ጠቃሚ ትምህርት ነው። ለእያንዳንዱ ጠባሳ አመስጋኝ ሁን። አንዳንድ ገጾች ተገልጠውልሃልና አንዳንድ ድልድዮች ተቃጥለውልሃል። ነገር ግን የተማርከው ትምህርቶች ነበሩ። ሰዎች በህይወታቸው ውስጥ ባጋጠማቸው መጥፎ ጊዜያት የተሰጣቸውን ትምህርት ለመማርና ለመረዳት ፈቃደኛ ከሆኑ በተሞክሮ የሚሻሻሉ ሰዎች ይሆናሉ። በሰዎች ወይም ደግሞ በሁኔታዎች አትበሳጩ። ሁለቱም ካላንተ ምላሽ ኃይል የላቸውም እና ህይወት ማለት ተከታታይ የተፈጥሮና ድንገተኛ የሆኑ ለውጦች ሂደት ናት። ለውጦችን አትቃወሟቸው፣ ሐዘንን ይፈጥራሉና። ስለዚህ እውነታው ይሁን፣ ነገሮች በፈለጉት መንገድ በተፈጥሮ ወደፊት ይፍሰሱ። በተፈጠረው ችግር ሁሌም አታልቅስ። በተፈጠረው ችግር በማልቀስ ሌላ ጊዜ አታባክን። በረከት ካልነበረ ትምህርት ነበር ማለት ነው። ያለፈውን ማወቅ ከፈለግክ አሁን ያለበትን ሁኔታ ተመልከት። የወደፊትን ማወቅ ከፈለግ አሁን ያለውን ድርጊትን ተመልከት። ትንሽ ለውጥ ትልቅ ለውጥን ያመጣል። ለውጥ የሚመጣው ከአእምሯችን ነው። ደስታ በምታመጣው ነገር ላይ የተደገፈ እንዲሆን አትፍቀድ። ማንም ሰው አንተን ካንተ በላይ ሊያውቅ አይችልም። ታማኝነት በጣም ውድ ስጦታ ነው። እርካሽ ከሆኑ ሰዎች አጠብቅ። ያለ ውድቀት የስኬት መንገድ አታገኝም። ብዙ ጊዜ ህይወታችው ሊሻሻል ሲያስብ ሊባባስ ይችላል። መቼም ቢሆን ተስፋ እንዳትቆርጡ፣ ለስኬታችሁ ትልቁ ኪሳራ ነው። መጀመሪያ ያላችሁን ነገር ላይ አድንቁ፣ ከዛም ሌላው ይከተላል። በንግግር ላይ ሳይሆን ኃይለኝነትህ በስራ ውስጥ ይሁን። በስራ ውስጥ ያለ ኃይለኝነት ሕይወትን ትርጉም ያለው እንዲሆን ያደርጋል። ነገር ግን በንግግር ውስጥ ያለ ኃይለኝነት ሕይወትን ከንቱ ያደርገዋል። ተረጋጋ።